ደስታ ርቆናል አይደል በምን ምክንያት ከአላህ ራቅና ይሄ ነው ሚስጥሩ ከአላህ ስለራቅን ደስታ ራቀን ከኛ ጠፋ ፈረንጆች ተመልከቱ ደስታ ፍለጋ ኸምር ጠጡ ደስታ ፍለጋ አጡት የዝሙት አይነት ፈጸሙ አላህ የሚጠላውን ነገር በአጠቃላይ በአደባባይ ፈጸሙ ምን ፍለጋ ደስታ ዝም ብሎ አይገኝም በቢሊየን የሚቆጠር ብር ቢኖር ወላሂ ደስታ አይገኝም ብዬ ነው የምናገረው። ወላሂ ደስታ አይገኝም አላቸው። በቢሊየን የሚቆጠር በዶላር በዩሮ ግን ደስታ ናቸው። መጨረሻ ደስታ ብለው የሄዱት ምንድን ነው? በራሳቸው እጅ ራሳቸውን ማጥፋት። አንገታቸውን ያንቃል፣ በስለት ራሳቸውን ይወጋሉ፣ ኤሌክትሪክ ይጨብጣሉ፣ ባሕር ውስጥ ጥልቅ ባህር ውስጥ ራሳቸውን ይከታሉ፣ ህይወታቸው ይጠፋል። አላህ ምን አለን አላ ብዝክርላህ አዋጅ ንቁ፣ አላህን በመውሳት ተጥመኢኑ አልቁሉብ ልቦናዎች ይረጋጋሉ። ደስታ የሚመጣው አላህን ስናውሳ። ስለዚህ መስጊድ ውስጥ በየትኛውም ማናገኘው ስጦታ መስጊድ ውስጥ አለ። እንዲህ ስትቀመጥ ዳዕዋ እያዳመጥክ ነው፣ የአላህ ሰኪና ይመጣል። ኢላ ነዘለት ዓለይህም ሰኪና አላህ በእነሱ ላይ ሰኪናን ያወረደባቸው ቢሆን እንጂ

ላ የድኹሉ ጀነተል አኺራ መን ለም የድኹልሃ። ዱንያ ውስጥ ጀነት አለች። ይቺን ጀነት የአኸራው ጀነት ውስጥ የሚገባ ሰው የዱኒያዋን ጀነት የገባ ነው አሉ። እዚች ያለችዋን ጀነት ያልገባ ይገባም አሉ። ያቺ ማነች ሲባል ማዕሪፈተላህ፣ አላህን ማወቅና ወደ እሱ መቃረብ፣ በእሱ መንገድ ላይ መገኘት ነው። እውነተኛ ደስታ የሚገኘው በዛ ነው። ከዛ ውጭ ያሉት ነገሮች ይህ ካለ ማሟያ ነው የሚሆኑት እንጂ በራሳቸው የደስታ ምንጭ ሊሆኑ አይችሉም። አብዛኛው ሰው ደስታን ይፈልጋል፣ ደስታ ርቆታል። ገንዘብ አለው፣ ዱንያ ሀያት ተመቻችቶለታል፣ ግን ውስጡ የሆነ የሚረብሸው ነገር አለ። ምናምና ወመን አዕረደ አን ዚክሪ ይላል አላ ከእኔ ዚክሪ የራቀ እኔን ከማስታወስ ቁርአን ከመቅራት ምናምን የራቀ ሰው ፈኢና ለሁ ማይሸተ በንካ ዱንያ ላይ የጭንቅ ህይወት እናኖረዋለን የጭንቅ ህይወት ማለት ይሄ ነው ገንዘብ ይሰጣሃል ችግር የለውም ሰርተ ታገኛለህ ግን ደስታን ይርቃል ይነሳሃል ደስታን ጠመእኒናን ፈኢና ለሁ ማይሸተ በንካ ወናሹሩ የውም ልቅያመት አማ ቅድም ስናወራው ነበር አይደል የሰው ልጅ ስሪቱ ሁለት ነው ስጋዊ እና ስፒሪችዋሊ መንፈሳዊ ስጋዊ የሆኑትን ነገር ለመገንባት ስጋህን ሰውነትህን ለመገንባት የሚመጡት ነገሮች የሚገቡት በአፍ ነው እና ከመሬት ነው የሚበቅሉት። ሁሉም ነገር የሚወጣው ከመሬት ነው። ፕሮቲኑ ምናምኑ ይሄ ዳይጀስቲንግ ሲስተሙን አሪፍ ስታደረገው የምትመገባቸው ነገሮች ስታስተካክለው ስጋዊ ማንነትህ በደንብ ይፋፋል፣ ይመቸዋል። ስፒሪችዋል ደሞ አለ መንፈሳዊ። በአፍ አደለም ያንን ታስገባል በጆሮ ከላሙላህን በደንብ ባዳመጥክ ቁጥር በማዳመጥ ብቻ የውስጥህን ሰላም ታረጋጋርበታለህ እንጂ የጭንቀት መድኃኒት ስለወሰድክ አይደለም። ፈተሚያ ብዙ ጊዜ አላ አይተህ ከሆነ ስጋህን አይደለም የሚያናግረው አፈላ ስፒሪቹዋል የሆነን ነገር ማስተካከል የምትችለው ይሄ ጭንቀትን፣ ድብርትን፣ ዲፕሬሽንን ምናምን እነዚህን ነገሮች መቶ ፐርሰንት ልታስተካከላቸው የምትችለው በምትሰማው ነገር ነው። ገብቶሃል። ሰው ዘፈን ይሰማና ካለበት ድብርት ይወጣል ምናምን፣ ጊዜያዊ ነው ያ ነገር። የተሰራበት ስጋህም እንዲደሰት ምናምን ነው የሻሃዎች ምናምን እንዲቀሰቀሱ ስለዛ ስለተሰራ መቶ ፐርሰንት ከድብር ታወጣም። ተመልሰህ ትገባታለህ። ሰው በጣም ጭንቅ ሲለው ምናምን ወደ ቢራ ቤት ይሄዳል። አረቄ ጠርሙስ ምናምን አንገት ያንቃል ምናምን ደን ኪ ለጊዜው እኮ ትውጣለህ ግን ነገም ተመልሰህ ትመጣለህ። ለስፕሪቹዋል ለሆነ ነገር ጭንቀትም፣ ድብርትም ምንም ነገር ለማስተካከል ግን መጆሮህ የምታስገባቸው ነገሮች በጣም ወሳኝ ናቸው ደ ፈርስት ቲንግ ቁርአን ሲሆን ስትቀራውም ያው መንገድ ስለምታደምጠው እነዚህ እነዚህ ነገሮች በደንብ ይነግርሃል። ቁርአን እንዴት አድርገህ ላይፍን መኖር እንዳለብህ ይሄ የኋላ ቀር አስተሳሰብ ምናምን አይደለም። ከበደንብ ዘመንህን ተሻግሮ እንደ ዘመንህ የሚያናግርህ ኪታብ ነው። አሁን ሀያ አንደኛው ሴንቸሪ ላይ ያለነው አይደለም እየሆነን ነው በጣም ተመችቶን በቁርአን ስንኖር ተመችቶን በደንብ ቀመሩ ገብቶን እየኖርን ነው አይደል? የዛሬ 1400 ምናምን ዓመት በፊት የነበሩት ሰሃቦች በዚህ ቁርአን ነበር ሲመሩ የነበሩ። በጣም ሰክሰስፉል ነበር። እንግዲህ እነዚህ ነገሮችም ይሰጣል። 100% ደስታን አታጣም ቁርአን ስትይዝ። የሆነ ቢዝነስ ጀምረህ 100% ፌል ቢያደርግ ያ ቢዝነስ ሀዘነህ ግን መቶ ፐርሰንት አይደለም ውስጡ ቁርአን ስላለ ግን አታውቀውም፣ አይነገርህም። በቃ ራሱ ነው። ከዛ በኋላ አንተ ቁርአንን ካፈትክበት ጊዜ ጀምሮ ህይወትህን የሚመራው ቁርአኑ ነው። ሶ እንዳልከው ቤተሰቦች ለልጃቸው ብቸኛ ውርስ እዚህ ዱንያ ላይ ሊሰጡ የሚችሉት ነገር መጀመሪያው ቁርአኑ። ከዛ በኋላ ለዒልም በጣም ቅርብ ትሆናለህ። አይተህኩና በአካዳሚ ስኮራቸው መጀመሪያ ደካማ ውጤት የሚያስመዘግቡ ተማሪዎች ቁርአንን ሐፍዘው ከዛ በኋላ ጆይን ሲያደርጉ ድጋሚ ተመርታቸው ቶፕ ላይ ነው የሚገቡት። ብዙ ነገሮች ይገሩልሃል ይገሩልሃል። በጣም ብዙ ነገሮች እንዳልኩ 100% ውስጥ ላይ ሀዘን አይሰፍንም። ሁሌ ጊዜ መጽናኛለህ። እና ላይክ የሆነ ጥያቄ ይኖርሃል። አሁን ሙሉ ለሙሉ ቁርአን የተረዳሁ ሰው አይደለሁም፣ አልተረዳሁም። እኔ ገና ቁርአን አልተረዳሁም። ግን የሆኑ ጥያቄዎች ለሚፈጠሩብኝ ጥያቄዎች ራሱ ይመልስልኛል። ቁርአኑ መልስ ታገኝለታለህ። ኦልሬዲ ያለቀ ነገር ስለሆነ ማለት ነው ሱ ይሄን እንዳልከው የመጀመሪያ የመጀመሪያ ትውውቃቸው ለልጆቻቸው ቁርአንን ቢሰጡ። ለኔ ቁርአን የሰጠኝ ፋሚሊ ቁርአን ያሀፍዛል አይደለም። አባዜ አባቴ ቁርአንን አልሀፈዘም እናቴም አልሀፈዘችም ነበራቸው ቢልክ ላይ ሆን ይችላል ሀተ ግን